እዚህ ደስ ይላል ማለት ነው። ህዝቡ ያለ ህዝብ ማለት ነው። ማሻላ ተባረከላ፣ ጅዳ ባርክ ይባላል። ማሻላ ተባረከላ፣ ረህማን ሲያምር ህዝቡ ልነግራቸው አልችልም። ወላይታችሁ ብትሄዱ ታችሁማ ሲያምር በጣም ነው የሚያምረው፣ ማለት ነው ይ ተመልከቱ፣ ያለ ህዝብ ያው በዛይ ይወርዳል እንዳለ ህዝቡ ማለት ነው በዚህ ያለ ህዝብ

እንግዲህ ያው የሚከያዩ ነች ምንድን ነች ይላል። ልብስ በየአይነት አለ 50% 95% ይላል ምናምን ነገር እዛ ያለው ግን በጣም አጅ ይጎኛል ማለት ነው። ጫማ ሁለቱ ሁለት መቶ ስድሳ ያኔ ቦነሳ አለው ይላል። እነዚህ ደግሞ የሚከያዩ እንኳን አፍቃሪ አይደለሁም። እንደምታወት ነው፣ እንደምታወት የዘነጠ ነው ያዘነጠ ነው ላቸዋለሁ። ያው ለሚያገባ ምናምን የሚካያጅ ለሚወድ ክሬማት ምናምን ነገር ለሚወድ ነፍ ነው ሻማ ምናምን ነፍ ነው ማለት ነው። በነገራችን ላይ ማለት ነው ሁሉ ነገር ውድ ነው አውቃለሁኝ። ምን ያው አላ ለእኔ ለእንዴ ኔ አይነቱ አይሆንም። በርቀት ነው ኔ የማየው። በነገራችን ላይ እኔ እንጃ የማልገዛው ነገር ከሆነ አልገባም። ለምግቢ ግቢ ራሱ አይለኝም። በቃ ተመልከቱ። ቢኪያጅ አለው ሮጅ አለው የፈለጉት አይነት አለው እንግዲህ የወንዶች ልብስ የሴቶች ልብስ አለ በየአይነት የሌለ የለም። እና ወንዶች እንደቀጠለ ነው ማለት ነው። ቀረብ ብላ አድርግላችሁ እንደ ቀጠለ ነው እንግዲህ ልብስ ልብስ እህ ሳሰሰትይሁን ከ59 ብር 6 ብር እየ ሞዴል አለው ማለት ነው በነገራችን ላይ ግን ቢገርማችሁ ሰውም ማሻላ ይገዛል። እናንተ እንዴን አይነቱ ነው እንጂ ይገዛል። ነፍ ነው ሰው ማለት ነው ይገዛላቸዋለሁ። ይሄ ደግሞ ው ስልሳ ብር፣ መቶ ሰላሳ አርባ ብር፣ ስልሳ ብር ማሻላ። እናንተ አርባ ብርም አለልስ። ከዚህ ደግሞ ከመቶ ብር ጀምሮ ማለት ነው። ይሄ ከመቶ ታስር ብር፣ አስራ አምስት ሀያ አምስት እናንተ አስር ብር አለ እዚህ

እነዚህ ሻንጣዎች ሰማንያ ሰማንያ ብር ነው የማልሸጥ መሆን ይሄን ያረቢ፣ ይሄ ስልሳ አምስት ብር ስልሳ አምስት ብር። እነዚህ ጫማዎች አምሳ አምስት ብር፣ የኢትዮጵያ ጫማ ለእንትን ለክረምት። እነዚህ እንኳን እንኳን ላደርጋቸው ይቅር እና መቶ አምስት ብር። እነዚህ ጫማዎች ሼል ላይ ሞልቷል። እነዚሁ በነገራችን ላይ ይሄ 75 ብር። እነዚህ ሻንጣ 75 ብር። ወይ ጉድ እናንተ፣ ግን ኑሮ ተወዷል። ምንጭት ያ ረቢ ራህመት ካሁን ይሄን 75 ብር ገዝቸው ምን ላረገው ነው? ሞድረፋ ሴትዮ ይዘዋቸው ነበር። ይሄን ሻንጣ ይች ቀሚስ ታምራለች። ግን ያው ለቤት ለባላችሁ ብቻ ነው የምትሆነው። አጭር ነች፣ ግን ቆንጅዬ ናት። በነገራችን ላይ ወላይ ታምራለች። እኔ አጅበኛለች። በዚህ በየአይነት አለ ምንጁት፣ ማሻአላ ተባረከላ ረህማ ውዶችዬ፣ እንደዚህ በመዝናናት ላይ እንገኛለን ማለት ነው። ደስ የሚል ነው ውላቸዋለሁ። ውዶችዬ፣ እኔ ሽቱ ነበር መግዛት ከእዚህ፣ እናንተ ወላሂ ሽቱ ኦ የሽቱ ነው የጫማው፣ እንኳን ጫማው እንኳን ብገዛውም ባልገዛውም ከሸየ ላይ ገዛው አለብኝ። የጫማ እጅ በይኝ ውይ ታለምናለ ምርጥ ነው እላቸዋለሁና፣ እንግዲህ እንመጣለን በሌላ ቪዲዮ። ባይ አሰላሙ አሌይኩም ራህምቱላ በረካቱ። ዛሬ ውዶች የማሳያችው ጅዳ ፓርክ ይባላል ማለት ነው። የዘነጠ ሽቱ ብትሉ ምን ብትሉ ወላሂ ስብሃንአላህ የተለየ ነው። አይገልጠውም ማለት ነው። አንድ ጌጥ ማለት ነው፣ አንድ ጌጥ ለመግዛት እዚህ። ተመልከት የናት ልጆች ተመልከቱ፣ ቀረብ ነው የማደርግላቸው

መድረሻውን አለሁ አለ እዚህ ደግሞ የጌጣጌጦች ነው።